ሰላም ይኔ ውደች እንዴናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እኔ እምላችሁ ትናንትና ሄሉ ቤት እንግዲህ የቢኒህ ትዳ ነበር እኔ ግን እንዲገናኙ አልፈልግም ነበር። ነገር ግን ከቢኒ ጋር እንዲታረቁ ስለምትፈልግ ዞሮ ዞሮ ከዚህ በኋላ ከቢኒ ጋር የመታረቅ እድላቸው በጣም ከፍተኛ ነው። ተመልሰው ሊመጡ ነው ማለት ነው። ይሽበላ ተመልሶ ሊመጣ ነው ወደ ሄሉ። በጣም ደስ ብሎኛል። እኔ አይደያዩም ብዬ ነበር። ምክንያቱም ቢኒ ያው ጥሩ ሰው ነው፣ ታውቃላችሁ። ምንም የተናገረው ነገር የለም። አሁን እንደዚህ ቢጣሉም ሄሉንም እህቱንም የተናገረው ነገር የለም። ስለዚህ ከሄሉ ጋር ይታረቃሉ ማለት ነው። ምክንያቱም እሷም ቢሆን ከቢኒ በመለየቴ በጣም ከፍቶኛል ብላ ነበረ ልቧ ውስጥ ቀርቷል ልጁ አይ በጣም ደስ ይላል እንግዲህ ወይ ዛሬ ወይ ነገ አብረው ይመጣሉ ብዬ ተስፋ አድርጋለሁ ሌላ ፍቅርዬ ናት የኔ ጉድ ምንድን ነው ፏድ ግራ የምታጋባት ወይኔ ፈጣሪ ሆይ የሚለው ነገር ሁሉ ግራ አልገባኝም ዞሮ ዞሮ ፍቅር ሌላ ግንኙነት ጀምራለች ሌላ ልታገባ ነው ግን የኔ ልብ እንዴ ጓደኛሞች ነን ብልህ አይደል እንዴ አሁን ልታገባ ስትል ነው እንደ እንደገና የምትመጣው ሲቀጥል ደግሞ እኔ ፏድ ና ፍቅር አብሮ እንዲቀጥሉ አልፈልግም፣ በጓደኝነት እንጂ ፍቅረኛ እንዲሆኑ አልፈልግም። ምክንያቱም ትልቅ ልዩነት አለ በመሀላቸው። ሁለቱም እምነታቸውን መቀየር አይፈልጉም። ስለዚህ ይሄ ልዩነት እያለ ደግሞ አንድ ላይ ለመሆን ትንሽ ይከብዳል። እንኳን ልዩነት እያለ አንዱ ሆነውም አብሮ ለመኖር አሁን ላይ በጣም አስቸጋሪ ጊዜ ሆኗል። ዞሮ ዞሮ ፍቅርዬን አታስጨንቃት ፏድ ረመኖነነው ወንድሜ እንዴ ግን እሱም ያሳዝናል። በእርግጥ ግን ደግሞ በቃ መብቷ ነው እኮ። በቃ ጓደኛ ሞች ነን አደለ? ናቸው አደለ? ስለዚህ ጓደኛ ስትይዝ አንተ ደስ ሊል ነው የሚችለው፣ ምክንያቱም ፍቅር ማለት የሚወዱትን ሰው ደስታ ማየት ነው። እና ፍቅር እያዲስ ህይወት ልትጀምር ነበር። ኢኒማር አይ ብዙ ፈላጊ እንደሚኖረሽ አውቃለሁ። ግን ፏድ ምን ነው መቀስ ሆንክባት እኮ። በቃ አሁን ያናድዳት ነገር እሷ የሆነ ነገር ልትጀምር ስትል ፏድ እያደፈረሰባት ነው ማለት ነው ና በቃ ፏዳ ከዚህ በኋላ አብራችሁ መሆን አትፈልግም፣ አይደል እሷ። ስለዚህ ህይወት ብትጀምርም እንድትጀምሩ ያልፈልግም ማለት የለብም ምክንያቱም በጓደኝነት ነው እየኖራችሁ ያላችሁ ተግባብታችሁ፣ ግን አሁን የፍቅር ግንኙነት ስትጀምር መጥተህ እንደዚህ ማለት የለብም ነው ልልህ ምፈልገው። ከዛ ውጭ አንተ በጣም ጥሩ ሰው ነህ፣ መልካም ነገር ነው የምንመኝልህ። እኔ እንደዛ ነው የማስበው እና ፍቅርዬ ደግሞ እንግዲህ ሸበላ የሆነ ባል እንደምታገቢ እርግጠኛ ነኝ። መጋጋጥ መላላጥ የሌለበት ሌላኛው ማርኬ፣ ነው ጋር እርፍ እርፍ። በፍጥነት አንዷን ቆንጅ ይይዟት አልመጣም። ቸኮሌቷን ሸኝቶ ሌላ ሴት ይዞ መጣ። ኦማይጋድ ኦማይጋድ! አልጠበቅኩም ነበር በዚህ ፍጥነት። ጥሩ ነው፣ እንደዚህ ይሻላል በእውነት። እኔ ደስ ብሎ ስላየሁ ደስ ብሎኛል። ምክንያቱም ዋናው ነገር አንተ አለማዘነ አለማልቀስ ነው ያው እዚች ጋር ፍቅረኛ ሙሽነን ብለው አልመጡም ግን የሰፈር ልጆች እንደሆኑ ምናምን ምናምን እያወሩ ነበር ግን ከትናንትናዋ ልጅ የወደድኩላት ነገር ልንገራችሁ በጣም ግልጽ ናት እንደ ሳያት ማለት ነው ካሁኑ ግልጽ ናት ሁለተኛ ነገር ደግሞ በቃ እኔጃ ፈታ ያለች ትመስላለች ሲቀጥል ምንን ወድዳችሁላት ከቸኮሌቷ ና ከዚች አይ ቸኮሌቷ በጣም ቆንጆ ናት እውነት ለመናገር ቁንጅና ቸኮሌቷ ትበልጣለች ግን ከዚች ልጅ የወደድኩት ታላትን ነገር ልንገራች፣ ድምጿ እንዴት እንደሚያምር ኦ፣ ድምጿ በጣም ያምራል። የእውነት እና እንግዲህ ያው ማርኬ ሌላ ሰው ይዞ መጣ ባንዴ። አይ አይ፣ ድሌ ለማንኛውም ይሁን፣ ደስ ብሎኛል ከሰው ጋር ስለመጣ ማለት ነው። ግን ቤዛ እንዲህ ባንዴ ከቤዛ ጋር እንደዚያ ይሆናሉ ብዬን ያልጠበቅኩም ነበር። ግን ደግሞ ቤዛ አካሄዷን በጣም የሚደብር ነው። መለየት ከፈለገች ተናግራ በትክክለኛው መንገድ መለየት ነበረባት። እስካሁን ማስመሰል፣ ማርኬን ማሳዘን፣ ማስከፋት የለባትም ነበር። ከዚህ በኋላም ቤዛ ሕይወቱን እንደማስፈጠብጨው እርግጠኛ ነን። ከዚህ በኋላ አልፈልግሽም ብሎሻል። በቃ አንቺም የራስሽን ሕይወት ኑሪ። ዩትዩብ እንድትሰሪ ያግዞሻል፣ ብዙ ሰው እንዲያውቅሽ አድርጎሻል። ከዚህ የራስሽን ሕይወት ካለሽ የራስሽን ሕይወት እንድትቀጢ ነው እንግዲህ የምናሳስብሽ። እና ማርኬ እንግዲህ ያው ያዝልቅልህ ያጣፍጥልህ ናም ምልህ እንግዲህ ሌላ ምንም ልልህ አልችልም እንዴት ናችሁ የኔ ውዶች ደና ናችሁ ልኛ አለው እግዚአብሔር ይመስገን በጣም ደና ነኝ ክብሩ የስፋ እናንተ እንዴት ናችሁ ዛሬ እንግዲህ የመጣው ስለ ሄለን ስለ ፍቅርና ስለ ማርክ ነው የማወራችሁ ስለ ሶስቱ ሰዎች በመጀመሪያ ከሄለን ሲጀምርላችሁ የቢኒሄት እንግዲህ ትና ሄሉ ቤት ሄዳ ነበር ሄሉ እግሩዋን ስር ወድቃ ይቅርታ ሳይ ደግ አድረግሻት። ጎንበስ ብለሽ እግሯን ሳሚ። እንደዛ ክብሯን እንደነካሽ ማለት ነው። እንግዲህ እንደዚህ ነው ክብራችሁን የምታስጠብቁ። ገባችሁ አይደለ? ማንም ሰው እየመጣ ሲገለፍጣችሁ ዝም አትበሉ፣ እርምጃ ውሰዱ። እርምጃ ስትወስዱ እግራችሁ ስር ወድቀው ነው የሚጠይቋችሁ። እንግዲህ የቢኒ ሂት ምን አለች? ለፈትናት ነበር፣ ለፈትናት ነበር ወንድምሽ ሲያገጫገጭሽ፣ ለፈትናት ነበር ብለሽ መጣች ደግሞ እና ፈተና ቢሆን ይህን ያክል ቀን እንዴ? ፈተና ቢሆን እንኳ የመጨረሻው ቀን ቢያንስ መናገር ነበረብሽ። የመጨረሻው ቀን በቃ ልፈትንሽ ነበር ይቅርታ ብለሽ ትንሽ ከተጨቃጨቋችሁ በኋላ መናገር ትችያለሽ። አንቺ እኮ በቃ ዝም ብለሻት ነው ይሄድሽ፣ ሌላ ውሳኔ እንድትወስን በጣም ብዙ ነገር እንዲፈጠር ነው ያደረግሽው ና ዞሮ ዞሮ ትናንት ግን የቢኒህ ታሳዝነች ስትገፈትራት አሳዝነች ጸጥ ናለች ምንም ነገር አልተናገረችም ይሄ ደግሞ ሄሉ የወሰደችው እርምጃ ነው እንደዚህ ነው ቆፍጠን በሉ የውሳኔ ሰው ሆኑ አተሽ ለጥለጡ ሴቶች ዬ ወንድ ገና ሄድብኛል ብላችሁ አተን ለማመጡት ራሱ መጥቶ እንዲለምናችሁ ቤተሰብም የማያከብራችሁ ከሆነ እንዲያከብራችሁ አድርጉት እንዲያከብራችሁ ማንም መጥቶ አፉን እንዲከፍትባችሁ እድል አትስጡት ሄልን እንደዛ ነው ያርገችው። አፏን አፋን አዘጋችሁ፣ ጸጥ ነው፣ አንድ ነገር አልተናገረችምና ዘሮ ዘሮ ይታረቃሉ፣ አብሮ ይመጣሉ ማለት ነው። ደስ ብሎኛል፣ አብሮ እንደሚመጡ ሳስብ ደስ ብሎኛል። ምክንያቱም አሁን ላይ ልጅቱ ይቅርታ ከጠየቀች ሄለን ያው በሰዓቱ ተናዳ ነው እንጂ ከቢኒ መለየት ብዙ የምትፈልግ አይመስለኝም። ቢኒም እንዲሁ ከሄልን መለየት አይፈልግም። ይሄ የሆነው ደግሞ ልጅቷ ስለሆነች ሁሉ ነገር ያደረገችው ቢኒ ቢሆን ቢኒ መጥፎ ነገር አድርጓት ቢሆን ኖሮ አትሁኝ ምናምን ልንል እንችላለን። ከዛ ውጭ ግን ቢኒ ምንም የተናገረው ነገር የለም፣ እስካሁን እኔ ካየሁት፣ እንጃ ቢኒ በጣም ጥሩ ሰውን እውነት ለመናገር ከእህቱ ጋር ሲመጣ እህቱንም ያከብራል ሄለንንም ያከብራል። በጣም ጥሩ ሰው እንደሆነ ያወኩት ለዚህ ነው። እህቱም ሄለንን ስትናገራት ብዙም አልተቆጣትም። ሄለንም እንደዛው ብዙ ነገር እህቱን ብላታለች። እና እንግዲህ ቢኒያም ጥሩ ሰው ይመስለኛል። ከዚህ በኋላ ደግሞ እህቱ ግን ብዙም ባትቀርቢያት ጥሩ ነው ብዬ አስባለሁ። ሄለን አሁን የመጣችው ምናልባት ወንድሟ ተቆጥቷት አላወናገራ ብሎ አላወራ ብሎ ሊሆን ይችላል። እና እኔ እህቱን ከዚህ በኋላ ራሱ እኔ እንጃ ጥሩ ሰው ትሆናለች ብያ እንደው ትናንት ራሱ እንደዛ አስተላኪሉ ዝም ስትል እኒ ያላ እንዲ ያች ልጅናት እንደዚህ ፀጥ ያለችው እንዴት አሁን እሳፏን አልከፈተችም እያልኩ ነበር። ና ለፈተናም ቢሆን አበዛሽ እንጂ እናቴ አበዛሽ ውህቴ ሯ ይህን ያክል ተፈታተንሻት፣ እኮ እናቴ አቀበት ነው የሆንሽባት በእውነት እንደዚህ ያንክል ፈተና ትፈትኛለሽ እንዴ? ቢያንስ ሁለት ቀን ወይ ሶስት ቀን አድርገሽ የበቃሽ ነበር። አንቺ ግን በጣም አበዛሽ። ወይ መጨረሻ እስከሚለያዩ ቤት ስትቀይር ጊዜ ደንግጣ ነው እንግዲህ ሄደችውና፣ ፈተናም ቢሆን በቀላሉ ማድረግ አለብሽ እንጂ እንደዚህ በጣም ከባድ የሆነ ክብር እየተነካኩ እየተሰዳደቡ ምናምን ምናምን መሆን የለበትም። ታውቃለሽ ይሄ ሔሉ ደግሞ ክብሯን የሚነካ ሰው ማንም አትፈልግም። በእርግጥ ማንም ሰው ክብሩ ሲነካ ደስ አይለውም፣ ግን ደግሞ እሷ በቃ በጣም ነው የምትናደደው። እንደውም እኔ በጥፊ ብጠፈጥፍ ያተራሱ ይመቸኝ ነበር። ቅጣቷ ነው፣ ቅጣቷ ነው መገፍተሩ። ወይ ከፎቅ ወር እንደው ተንከባላ መሬት ወደቀች ብዬ እንዴት እንደደነገጥኩኝ ደግሞ ጦስ ልትሆንባት እኮ ነው። እናንተ እንደ ጉድ እኮ ነው ሰው ቤታችሁ መጥቶ ወንጀለኛ እኮ ነው የሚያደርጋችሁ በእውነት። እና እንግዲህ ያው ከቢኒ ተደብቃ ነው ልጅቷ የመጣችው። ቢሆንም አልተግባቡም። በእርግጠኝነት ዛሬ ይግባባሉ ብዬ አስባለሁ። እንግዲህ ከቢኒ ከሸበላው ጋር እንደሚመጡ ባለሙሉ ተስፋ ነኝ። እንደው ከመጡ እኔ በጣም ደስ ይለኛል፣ እውነት ለመናገር አብሮ ቢቀጥሉ። ምክንያቱም ቢኒ እስካሁን ምንም ያየንበት ነገር የለም። ሲቀጥል ደግሞ ብዙ ሰዎች ቢኒ አይፈልጋትም፣ አይፈልጋትም ለሚሉት ሰዎች ትክክለኛ መልስ ነው ያገኙት አያችሁ ተለማምጦ ተለማምጦ ተለማምጦ ማለት በሄደችበት ሄደው በዞረችበት ዞሮ ነው እየፈለጓት ገባቸው አይደለም። እና ቢኒ ሄሉን ምን ያክል እንደሚፈልጋት በደንብ አውቀንባታል። ልጅቱ በጣም እላፊ ቃላት ባትናገር ኖሮ፣ በተለይ በቃ ቢኒ ሄለንን በጣም ነው የሚፈልጋት። በቃ እሷ በግድ አስገድደው እንዳልሆነ አስገድደው ነው ምናምን የምትሉ ሰዎች ተመልሶላቸኋል ብዬ ነው የማስበው። እንግዲህ ተስፋ አደርጋለ አብራችን እንደምትመጡ። ሌላ ማርኬ ነው ማርኬ በጣም ቸኮልክ ቢሆንም ግን አሪፍ ነው ቆንጆዬ ልጅ ነው ያመጣኸው ተጫዋች ናት ዘና ያለች ናት ምናምን ቸኮሌቷ ትንሽ ድብቅ ትመስለኛለች እና ማርክ ደግሞ ቶሎ ፍቅር እንዳይዘሽ ሴቶቹ አሁን ላይ አስቸጋሪ ሆነዋል። እና እንግዲህ ያው ብር ካለ እየተከፈላቸው ቢሆን ስለሚሰሩ እንግዲህ የሰፈሩ ልጅ ይዞ መጥቷል። እንግዲህ አሪፍ አሪፍ ቪዲዮ ይሰሩልናል ብዬ ነው ማስበው። ቤዛ ደግሞ መታ እንደማትረብሻቸው እርግጠኛ ነኝ እንዲሁ ጸብ እንደ ሰሞኑ ዩቱብ ላይ እንደምናየው ደግሞ ከቤዛ ጋር እንዳትጣሉ ከአዲሷ ፍቅረኛ ጋር ማለት ነው። ፍቅረኛ አደለችም ደ ጓደኛው ናት። የሰፈሩ ልጅ ምን ሆነ? ሸር ስሜ በአንዴ ፍቅረኛው አደረግሻት። ግን ወደፊት ሊሆኑ ይችላሉ። ቤዛም ስት መጣ እንደዚህ ነበር የመጣችውና ቤዛ መተሽ እንዳትበጠብጭ አደራሽ። እንግዲህ ቅርታም ከሆነ በዛው ተቀብይሻለሁ፣ እንዳትመጭብኝ ተብለሻል። ፍቅሩን ካልተቀበልሽ ያው እንዲሁ ቀጥ ሺ የራሽን ህይወት መኖር ትችያለሽ ግን ማርኬ እንደዚህ ደስ ብሎ ስላየው ደስ ብሎኛል። ምክንያቱም በጣም አሳዝኖ የነበር የምር፣ እንዲ ስብር ስብርብር ነው ያደረገችው በቃ ቤዛ ማለት ነው። ያ ይህን ያክል ነገር ደብቃ መኖር የለባትም ነበር፣ እንደሚያፈቅር ሰው መለጣጠፍ እና ደግሞ አሁን የመጣሹ ልጅ ፍቅረኛው ለመሆኑ ካላሰብሽ አትለጣጠፊበት። ወንድ ልጅ ነው፣ አትለጠፉ። ሴቶች አብራችሁ ማትቀጥሉት ሰው ከሄዳችሁ ተለጥፋችሁ እንትን አትበሉት፣ ፍቅር ውስጥ አታስገቡ እንዴ።